አሁን በዚህ ቤት ማን ነው ዛሬ የመጣ ምርኮ፣ ለመቀበል በረከት ለመቀበል ከኔ ጋር አሁን የሚጸልይ? እንዲህ ብዬ ልተንቢ እግዚአብሔር ሳራን እንዳሰባት፣ እግዚአብሔር ለሳራ ፊቱን እንደመለሰላት፣ በዚህ ሰላሳ ቀን እግዚአብሔር ፊቱ ወደ አንቺ ይመልስ። እግዚአብሔር ከ13 ዓመት በኋላ ከሁለት ጭንገፋ በኋላ አንዴ የሁለት ወር ጨነገፈብኝ፣ አንዴ ደግሞ 8 ወር ከ15 ቀን ሲሆነኝ ሽንቶሃ ፈዞ ሆስፒታል ገባውኝ ኃይለኛ ኢንፌክሽን ፈጠረ ተባለና፣ ምጥመጣ ሰው ልጁ ታፍኖ ሞተ። እግዚአብሔር ሰው የተናገረው ሐምሌ ዐሥራ ሶስት ላይ ትዝ ከምለኝ ነገር ሃና እንደ ታሰበችና፣ ከዛ በኋላ ሃናም በላች፣ ዳግመኛም ሐዘንተኛ ሆና አልታየችም የምለው ቃል ነበር፣ የታወጀብን የሠራዊት ጌታ እግዚአብሔር በዚህ ቤት በተናገረን ቃል ኢየሱስ ጌታ ነው። ቃሉን በላን ወደ ቤታችን ሄድን፣ ነገሩ ተፈጸመ። እኛ የመጣነው ከደብረ ዘይት ነው። በጣም ታምራላችሁ፣ ደስ ትላላችሁ። እግዚአብሔር ስም የተባረክ። እኛም ተረኛ ሆነን በዚች በተቀደሰች መድረክ ላይ ቆመናል። እግዚአብሔርን አመስግኑልን፣ አጨብጭቡላቸው። ከአስራ ሶስት ዓመት በኋላ ከሁለት ጭንገፋ በኋላ እዚህ ቤት መጣን፣ ጉባኤ ተካፈልን፣ ዘር ተዘራ፣ ዘር ይዘን ሄድን። ዛሬ ደግሞ ነዶ ይዘን በፊታችሁ ቆመናል። ለጌታ ለኢየሱስ እግዚአብሔር ከአስራ ሶስት ዓመት በኋላ ከሁለት ጭንገፋ በኋላ አንዴ የሁለት ወር ጨነገፈብኝ። አንዴ ደግሞ ስምንት ወር ከአስራ አምስት ቀን ሲሆነኝ ሽንቶሃ ፈዞ ሆስፒታል ገባውኝ ኃይለኛ ኢንፌክሽን ፈጠረ ተባለና፣ ምጥ መጣ። ስወልድ ልጁ ታፍኖ ሞተ። እግዚአብሔር መዝገን እኔ ከሞት እግዚአብሔር አይሲ ሁላ ገብቼ ከሞት እግዚአብሔር ታድጎኝ፣ ዛሬ እድል ሰጥቶኝ፣ አሳቅፎኝ በፊታችሁ አቁሞኛል። እግዚአብሔርን አመስግኑልኝ። ሐምሌ 13 ክረምት ላይ ኮንፈረንስ ቅዳሜና እሁድ ነበር፣ 13ና 14 እኛ በ13 መጣን፣ ፕሮግራሙን ተካፈልን። አምነን ሆኖልናል ብለን ተቀብለን፣ አበባና ውሃ ነው ይዘን ሄደን ነው አመንን። ሁለተኛ ቀን አልተካፈልንም፣ ወደ ቤት ገባን። ይሄው በአመቱ ሐምሌ 13 ተካፈልኩኝ። በአመቱ ሐምሌ አንድ ይሄው የሚያምር ቆንጅዬ ጤነኛ ልጅ እግዚአብሔር አሳቅፎኝ በፊታችሁ ምን ብዬ ነው የጸለይኩልሽ? እኛ አምነን ተቀብለን ነው ጉባኤውን ነው የተካፈል ነው አሜን ብቻ ገባን፣ እንደሆነልን አመነን እሁድ ሁለተኛውን ቀን ቀን አልተካፈልንም። በዛ ላይ ደግሞ የእግዚአብሔር ሥራ ሰይጣን ባሳዘነኝ ወልጄ የሞተብኝ ለታ አይደለም ያዘንኩት፣ ባዶ እጄን ወደ ቤቴ የገባው ለታ ነው አዝኜ ያለቀስኩት፣ በዛን ዕለት ሐምሌ አንድ ያኛውን ባጣውበት ሀምሌ አንድ እግዚአብሔር የሚያምር ወንድ ልጅ አሳፈ ወንድ ልጅ በቀኑ ለጌታ ባካች ክብር አምጡ ስንቴ ቃኔ ጸልይኩልሽ ምንም አልተገናኘሁም እኔ ካንተ ጋር እንደውም የተቀመጥኩት እዛ ኋላ ነው ግን በቃ በእምነት ሆኖልናል ብለን ተቀብለን ገባ ልጅ ብቻ አይደለም ብዙ በረከት ነው የመጣው ያሌለንን ብዙ ነገር አገኘን ባዶውን አልመጣም በረከት ይዞ ነው የመጣው እና ማርገዜን ራሱ አላወቅኩኝም ሐኪም ቤት ጉንፋን ይዞኝ ነው የሄድኩት። እና ልክ ስገባ ዶክተሩ እንዲዋየኝና ብራኔ ነፍሰ ጡር እኮ ሆነሻል። ደነገጥኩኝ። አላሰብኩኝም። እና ፓራስታሞል ምናምን ወስጃለሁ። ከዛ በኋላ አልትራሳውንድ ተነስቼ በጣም ጤነኛ አክቲቭ ልጅ ወር ከ13 ቀኑ አለኝ። የታለ ለልታ ጨብጨባ ባካስ ምን ትያለሽ? በወለድ የማይችሉ በደብረ በደብረዘይት በመላው ዓለም ላሉ እኔ ምለው በጓዳ ከላይ የሳቅን ብዙ ሐዘን አቅፈን እንቀመጣለን። አሁን የሆነ ጉዳይ ለማስፈጸም የሆነ ቢሮ ብንገባ የባለ ጉዳዩ ያስፈጻሚው ፊርማ ወይ ማህተብ ነው የሚፈለገው። ችግራችሁን በፔስታል ሚሁን በሻንጣ ሚሁን ይዛችሁ ኑ። እዚህ ማህተብ ኢየሱስ ይመታላቸዋል። እግዚአብሔር እዚህ ቤት አለ። እኔ ምስክር ነኝ። በስብራት ነው የመጣሁት። ከላይ እግዚአብሔር እንዳይነካብኝ ከአዛብ ቤተሰብ ስለወጣው ከላይ እስቃለሁ፣ ጥርሴ እስቃል፣ ውስጤ ተሰብሯል። እዚህ ቤት ገብቼ የወጣሁ እለት ውስጤ ተጠገነ። የጥርስ ሳቅ ሳይሆን የውስጥ ሳቅ ተሞላው፣ በደስታ ተሞላው፣ ሀዘኔ ተረሳ። ጠላቶቼ ይናደዱ ነበር። ያለፈብኝ ብዙ ነገር ነው። እኔ እዚህ መጥቼ ከሄድኩ በኋላ በደስታ መልክ የመጣ ውበቴ መጣ። ይናደዱና ያንን ያለፈውን ሊያስታውሱኝ ይፈልጋሉ። ነበር እንዴ? ይላቸዋለሁ። እግዚአብሔር ከነጭራሹ አስረስቶኝ እኔም ምለው ችግር ይኖራል፣ ይዛችሁ ኑ። ከእግዚአብሔር ጋር እንዳትለያዩ። እዚህ ቤት ስትመጡ ደግሞ ማህተብ ነው የሚመጣው። ማህተብ ማስመትታችሁ ተፈጽሞላችሁ ትገባላችሁ። እኔ ይህንን ነው ምለው። ማናት? ያችኛዋ የመጀመሪያ ልጄ ናት። 13 ዓመቷ? ከእሷ በኋላ አልመጣም። የለም፣ ሁለቴ ጨንግፏል። ይህኛው ማን አልሽው ስሙ ባ ባ ምን አለ? ቤተሰብ ጎረቤት፣ ቤተሰቦቼ አምኑ በባድ አምልኮ ውስጥ ነው ያሉት። ሲመጡ እናቴ በጣም ነው የምትወድ፣ እጇን ዘርግታ ሜም ብላ ትቀበላለች። እንደውም ያላመነች አንደኛው እህቴ የምንድንው ያለችኝ እዚህኛው ልጅ ጋር ለምን አትሄጂም አለችኝ። ከአንቺ ኬዝ ጋር የሚመሳሰል አለ እኮ ለምን እዛ አትሄጂም አለችኝ ያው እንግዲህ ሰይጣን ደግሞ ማሸት ሲፈልግ ፕሮግራም እያወጣ ያዘገያል ቢዘገይም ግን አሸንፋለሁ ዛሬ ተሳክቶልኛል አሜን በክብር ቆሜያለሁ ለጌታ አንድ ደቂቃ ልስጥ እስኪ እሺ ክብር ለኢየሱስ ይሁን የሆነው ሁሉ ነገር ክብር ለኢየሱስ ይሁን ማለት ትንሽ ነገር ነው የመሰከረችው ከባድ የማይግሪን በሽታ 2008 ቻናል እየገጠምኩለት ተኝታለች። የሚገርም ነገር እሱንም እግዚአብሔር ክብር ጠቅልሎ ይሰድ። ኢየሱስ ጌታ ነው ከመጀመሪያውም ማለት ነው እና ትከታተላለች ቲቪ። ክብር ለኢየሱስ ይሆን እና እግዚአብሔር በብዙ ነገር ጎበኘን። ፈውስም አድርጓል፣ ጉብኝትንም ሰጥቶናል። እንግዳውስ ለእኛ ይሄንን ያደረገ የሠራዊት ጌታ እግዚአብሔር ደግሞ ዛሬም ለናንተ ተራውን ያደርጋል። እንደ ተናገረው፣ ልክ እንደ ቃሉ እግዚአብሔር ያከብዳቸዋል። እንግዳውስ እግዚአብሔር ሰው የተናገረው ሐምሌ 13 ላይ ትዝ ከምለኝ ነገር ሃና እንደታሰበችና ከዛ በኋላ ሃናም በላች፣ ዳግመኛም ሐዘንተኛ ሆና አልታየችም የሚለው ቃል ነበር የታወጀብን። የሰራዊ ጌታ እግዚአብሔር በዚህ ቤት በተናገረን ቃል ኢየሱስ ጌታን ቃሉም በላን ወደ ቤታችን ሄድን ነገሩ ተፈጸመ እግዚአብሔር መልካም ነገር አደረገልን ክብር ለኢየሱስ ይሁን ባለቤቴ እንዲህ አለች የሰላም ልጅ ምንም ነገር የሌለበት እግዚአብሔር ብቻ ይስጠኝ እንጂ እኔ መሱኔን ነብይ መሱኔን ካባ አለብሳለሁ አለች የሱስ ጌታ ትንቢት ተናግሬ ኤባ ከመጣ ከአስራ ሶስት ዓመት በኋላ የእናንተ ነገር ደግሞ በዚህ አስራ ሶስት ቀን ኢየሱስ ጌታነው እኔ ይህንን ካባ ከአስራ ሶስት ዓመት በኋላ ጭንገፋ ተሰብሮ ኤባ የሚባል ጀግና ልጅ ከደብረዘይት ይዞ መቶ ነው ይህን ካባ ያለበሱኝ። አስራ ሶስት ዓመት ቀላል አይደለም፣ አይደለን በጣም ረጅም ዓመት ነው እዚህ ቤት እዚህ ቲቪ በመላው ዓለም የምትገኙ ኤርትራውያን፣ ኢትዮጵያውያን እዚህም ቤት ያላችሁ ሁለት ሺህ አሥራ ስምንት እግዚአብሔር እንዲህ ብሎኛል፤ የልዩነት በር እከፍትልሃለሁ፣ የልዩነት ካሳ አደርግልሃለሁ። ሰው ያልጠበቀውን ሰው ያላሰበውን በተሸነፍክበት፣ ባዘንክበት፣ ባጎነበስሽበት፣ ተስፋ በቆረትክበት፣ ሜዳው ሳይቀየር፣ ከተማው ሳይቀየር፣ ቤቱ ሳይቀየር እግዚአብሔር የልዩነት መዝገብ ይከፍትልሻል። በርሽ ተከፈተ። እስቲ ከኔ ጋር ጠን ከኔ ጋር እጃችሁ ከፍ አድርጉና ጭንገፋ ሰብሬ ሄዳለሁ በሉ። ተራመድና ወደፊት ጭንገፋ ሰብሬ ሄዳለሁ በላይ። ኤባን ስጭኝ፣ ስጠኝ ኤባን እግዚአብሔር በዚህ ማክሰኞ ተብሎ በተጠራ ቀን ከዐሥራ ሦስት ዓመት ከጭንገፋ ነፃ አውጥተ ለዚህ ቤት ይህን ጀግና የተቀባልሽ ሰጣት። አሁን በዚህ ቤት ማን ነው ዛሬ የመጣ ምርኮ ለመቀበል በረከት ለመቀበል ከኔ ጋር አሁን የሚጸልይ? እንዲህ ብዬ ልተንቢ እግዚአብሔር ሳራን እንዳሰባት፣ እግዚአብሔር ለሳራ ፊቱን እንደመለሰላት በዚህ ሰላሳ ቀን እግዚአብሔር ፊቱን ወደ አንቺ ይመልስ። የደረቀ ነገር ይለምልም። የተዘጋ በርህ ይከፈት። የተያዘ ነገርህ ይለቀቅ። እግዚአብሔር ራስህን በጠላቶች ፊት በዘይት ይቀባ። የእግዚአብሔር ቀኝ ትምራ። መንታ በረከት ወደ ቤትህ ይምጣ። በተዋረድክበት ከተማ ክበር። ባለቀስክበት ሜዳ እግዚአብሔር ሳቅ ያርግለ። በቤትህ ይሳቅ ይሳቅ። የልዩነት በረከት ይሰጠ። ሀያ ስምንት ሰዎች የልዩነት ቁልፍ እጃችሁ ላይ ይምጣ። አሜን ብለ ዘለ ውሰድ። ይሳካለ፣ ይከናወንል። ኤባ በእግዚአብሔር ቤት ይደግ፣ ይለምልም፣ በጥበብ በሞገስ ይደግ፣ ክፉ አይንካው። በኢየሱስ ስም አሜን።